አንድ በሱስ የተጠቃ ሰው በቤተሰቡ የፊት ጥኝ ታስሮ ሊጠመቅ አንድ ገዳም ይሄዳል። ሰውየው ከመበሳጨቱ የተነሳ ገዳሙ በር ላይ እስኪደርስ እየተወራጨና እየተሳደበ ቢሆንም፣ ገና የገዳሙ አባት ጋር እንደደረሰ ግን መነኩሴው ቤተሰቦቹን የታሰረበትን ገመድ ፈተው ከገዳሙ ቅጥር ውጭ ወዳለው ቤታቸው ያስገቡታል ወጣቱም ጠባብና ጨለማ የወረሳት ቤት ውስጥ መሆኑን ሲያይ እየፈራ እዚህ ምን እሰራለሁ እኔ ወደ ቤቴ ምሄድ ነው እምፈልገው ይላቸዋል ግን ግድ የለም አትፍራ የምትፈልገው እኔጋ አለ ብለው ብልቃጥ ውስጥ ያሉ የተቃጠሉ ሲጋራዎችን ያሳዩታል ይህን የወጣቱ ደንግጦ እንዴት እርሶ ሲጋራ ያጨሳሉ አላቸው አይኑን ከበፊቱ የበለጠ እያጉረጠረጠ ችግር እኔ ጋር ነው። ከተረዳዳን ከቤተሰብ ሳትጋጭ ለሁለት ሳምንት እዚሁ ከእኔ ጋር በድብቅ መቆየት ትችላለህ። ግን ደግሞ እንዳይነቃ የገዳሙን ስርዓት መጠበቅ አለብን አሉ፣ ድምጻቸውን እያንሾካሾኩ። ወጣቱ የመነኩሴውን ሁኔታ ቢገርመውም ቤተሰቦቹን ተደብቆ ሊበቀል መሆኑ ደስ ብሎት በሀሳቡ ተስማማ። አባም ቤተሰቦቹን በፍቅር ሸኝተው ወደ ወጣቱ ተመለሱና፣ በል እንግዲህ አሁን ተነስና ጸበል ተጠምቀን እንምጣ፣ ከዛ መልስ ያቺን ነገር ብለው ዝም አሉ። ወጣቱም ያለምንም አቅማማት ተነስቶ ተከተላቸው። በመጀመሪያ ቀን ጥምቀት መንፈሱ እላዩ ላይ እያስለፈለፈው ታሰረና ወደ አባታቸው ቤት ይዘውት እንዲገቡ አደረጉ። አሁን ሲጋራውን እናጭስ አለ ቶሎ ብሎ እያዛጋ ቆይ እንጂ ገዳማውያኑ ለጸሎት ይሂዱ ጠረኑ ከወጣ ጥሩ አይደለም ባይሆን እስከዛ እችን አንብብ ብለው መጽሐፍ ቅዱስ ገልጠው ሰጡት አላንገራገረም መጽሐፉን እያነበበ በቆይታ ውስጥ እራሱ እያለቀሰ አገኘው አባም የወጣቱን ሁኔታ እያዩ ልጄ ምንድን ነው ምን ነካህ አሉት ሀይ፣ አባ ሳውል አሳዳጁ ስሙ ጳውሎስ ሆኖ ተቀየረለት። ከአሳዳጅነት ወደ ልጅነት ተቀየረ። ታሪኩ አስለቀሰኝ አላቸው። ይህን ያባ በተፈጠረው ተአምር እየተደመሙ፣ ልጄ፣ ሌላኛው ሳውል ደግሞ እኔ ነበርኩኝ። እኚህ የምታያቸው ሲጃራዎች ከሱሴ የተነሳ በድብቅ ገዳም ይዤ ገብቼ ያጨስኳቸው ነበሩ። እንደኔ ቤተሰቡን ያሳዘን አልነበረም። የመጣሁበትም እንዳንተው ታስሬ ነበር። ይገርመሃል፣ አንድ ቀን ግን ተያዝኩኝ። ልክ እንደኔው መነኩሴ የሆኑ አባት ሲጃራይን በብልቃጥ እያሳዩኝ ለእሳታት ለሰዓታት እየጸለዩ እያጠመቁኝ ከክፉ መንፈስ የገላገሉኝ ለሶስት ቀን ጥምቀት የመጣሁት ሰላሳ ዓመት እዚሁ ገዳም ቆየው። አየህ ሰው የሚወደው ነገር ምንም ይሆናል። ልክ አንተ ሲጃራውን ስታይ ጠልተህ የነበረውን ጥምቀት እየመረረህም ቢሆን እሺ እንዳልከው ማለት ነው። አንተ ለዚች ሲጋራ ዋጋ ስትከፍል፣ ለአንተ ሰውነት፣ ለአንተ መውደቅ ቤዛ የሆነ ጌታ ግን ያዝንብሃል። እኚህ ሲጋራዎች እዚህ ብልቃጥ ውስጥ የምታያቸው ስላሸነፍካቸው ነው። ባላሸነፍካቸው ኖሮ ብልቃጧ ውስጥ መቃብር ውስጥ የምገባው ይህኔ እኔ ነብርኩኝ። ለእግዚአብሔር ደቂቃህን ስትሰጠው እሱ ሙሉ ህይወትን ይለውጠዋል። ታዲያ አሁን ማጨስ ተፈልጋለህ? አሉት አባ ወጣቱን በፍቅር እያቀፉት። አልፈልግም፣ አልፈልግም፣ አልፈልግም በቃኝ ያለ ወጣቱ መንታም እንባውን እያፈሰሰ ኃጢአታችንን በቃኝ የምንልበት ልብ ይስጠን። ዋው! እጅግ አስተማሪ ነው። አያችሁ እንዴት በብልሃት እንደቀየሩት አባ ሁላችንም ኃጢአታችንን በቀን የምንልበት ልብ ይስጠን። ሰላማችሁ ብሳሌን በያላችሁበት ያለምዳርቻ አዱገነት ነውን። ከወደዳችሁት ላይክ አርጉት። ላቪ ጋይስ ባይ